ኢትዮጵያ ግንባታውን ልታጠናቅቅ በተቃረበችው የታላቁ ህዳሴ ግድብ ዙሪያ ለአመታት ተቋሟን ስታሰማ የቆየችው ግብፅ ኢትዮጵያ እያሳየችው ካለው በቀይ ባህር በኩል መተላለፊያ በር ከማግኘት በተቃራኒ የአካባቢውን ሀገራት እያስተባበረች በማመስ ላይ ትገኛለች። ከካይሮ እስከ አስመራ ከካይሮ እስከ ሞቃዲሾ የኢትዮጵያ የባህር በር የማግኘት ፍላጎትን ለማደናቀፍ በተደጋጋሚ ሙከራዎች በመደረግ ላይ ናቸው። ጅቡቲ የኢትዮጵያ የባህር በር የማግኘት እንቅስቃሴዎች ያሰጋት ይመስላል። ሰሞኑን ወደ ኢትዮጵያ በጅቡቲ ወደብ የሚገቡ ነዳጅን ጨምሮ የተለያዩ ሸቀጦችን በማስተጓጉል እንዲሁም ሕገወጥ ያለቻቸውን የኢትዮጵያውያን ዜጎች በፍጥነት ከሀገራቸው ውጡልኝ እያለች ትገኛለች። ሕልውኗ በኢትዮጵያ የወደብ ተጠቃሚነት የተመሰረተው ጅቡቲ ከምስራቅ አፍሪካ ሀገራት ጋር ያላት ወዳጅነት ከየትኛውም ጊዜ በላይ እየጠነከረ ከመጣው ከግብጽ ጋር ሌላ መልክ ያለው ግንኙነት መስርታለች። ለአንድ ቀን የስራ ጉብኝት ወደ ጅቡቲ ተጉዞ የነበሩት የግብፆ ፕሬዝዳንት አልሲሲም ከሀገሪቱ ፕሬዝዳንት እስማኤል ኦማር ጊሌ ጋር ተገናኝተው ዶልተው ተመልሰዋል። የግብፅና ጅቡቲ ግንኙነት ከየት ወደየት እንዲሁም የግብፅ ሴራ በምስራቅ አፍሪቃ በእለቱ የምንመለከተው የትንታኔ ዘገባ ነው። እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ በመጋበዝ በቀጥታ ወደ ሰበር ትንታኔው ተሻገረን። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም የኢትዮጵያ ባህር ለሀገሪቷ ለደህንነት አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በኤርትራና በግብፅ በኩል ሊዋጥ እንዳልቻለ ይደመጣል። ሀገሪቱ ከካይሮስ፣ ከአስመራ፣ ከካይሮስ፣ ከሞቃዲሾ የኢትዮጵያ የባህር በር የማግኘት ፍላጎትን ለማደናቀፍ በተደጋጋሚ ሙከራዎችን በማድረግ ላይ ይገኛሉ። በተለይም ኢትዮጵያ ግንባታውን ልታጠናቅቅ በተቃረበችው የታላቁ ህዳሴ ግድብ ዙሪያ ለዓመታት ተቋሟን ስታሰማ የቆየችው ግብፅ ኢትዮጵያ እያሳየችው ካለው በቀይ ባህር በኩል መተላለፊያ በር ከማግኘት በተቃራኒ የአካባቢውን ሀገራት እያስተባበረች ለማመስ ያልፈነቀለችው ነገር እንደሌለ ይነገራል። ጠቅላይ ሚኒስትር አብይ የኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎትን ይፋ ባደረጉበት ወቅት ቀይ ባህርና የአባይ ወንዝ ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ሞአሊም ፍቄ ታኅሳስ ወር ላይ ወደ ግብፅ በተጓዙበት ወቅት ይህ የግብፅ አቋም ተነስቶ ነበር። የግብፅ የውጭ ጉዳይ ሚኒስትር ባዲር አብደላቲ ባደረጉት ንግግር ቀይ ባህርን ሊጠቀሙ የሚገባው ተጎራባች ሀገራት ብቻ እንደሆነና ሌላ አካል ወደ ቀይ ባህር እንዲገባ ሊፈቀድለት እንደማይገባም መናገራ ቸው የቅርብ ጊዜ ትውስታ ነው። ባለፈው መጋቢት ወር ላይ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌ ወደ ግብፅ ተጉዘው ከፕሬዝዳንት አልሲሲ ጋር በተነጋገሩበት ወቅትም በተመሳሳይ የቀይ ባህር አስተዳደር እና ደህንነት ጉዳይ የተጎራባቾቹ ሀገራት ብቸኛ ሚና እንደሆነ መስማማታቸው ተገልጾ ነበር። ይህ በእንዲህ እንዳለም ረቡዕ ሚያዝያ 15/2017 ዓ.ም ግብፅና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን መረጃዎች ያሳያሉ የአንድ ቀን የስራ ጉብኝት ለማድረግ ወደ ጅቡቲ ተጉዞ የነበሩት የግብፁ ፕሬዚዳንት አልሲሲም ከሀገሪቱ ፕሬዚዳንት ኢስማኤል ኦማር ጊሌ ጋር ተገናኝተው ንግግር አድርገዋል። ሀገራቱ በጅቡቲ በኤርትራና በየመን የሚገኘው ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባብኤል መንደብ የባህር ወሽመጥን በተመለከተ መነጋገራቸውን የጅቡቲ ፕሬዚዳንት አስታውቋል ግብፅ በጅቡቲ ነፃ የንግድ ቀጠና ፍሪዞን ያገኘችው ከዛሬ አሥር ዓመት በፊት እንደ ኤሮፓውያን አቆጣጠር በ2016 የግብፁ ፕሬዚዳንት አብዱልፈታህ አልሲሲና አቻቸው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 ሲናገሩ የሀገሪቱ ሂደት አዋጭ አይደለም፣ ይላሉ። እንደ ምክንያት ያስቀመጡትም ጅቡቲ ውስጥ የፍጆታ እቃዎች ዘይት፣ ስኳር፣ ዱቄ፣ ስንዴ፣ ሩዝ እና ሌሎች በነፃ ንግድ ቀጠናዎች ውስጥ በሚንቀሳቀሱ የኢትዮጵያና ጅቡቲ ባለሀብቶች እንዲሁም በጥቂት ኤርትራውያን በመያዙ ለግብፃውያን የሚፈጠር ተጨማሪ የገበያ እድል የለም ብለዋል። የጅቡቲ ነፃ ንግድ ቀጠናዎች ዋነኛ ገበያ ኢትዮጵያ መሆኗን የሚያስረዱት ተንታኞች የኢትዮጵያ ጉምሩክ ኮሚሽን፣ ብሔራዊ ባንክ፣ ንግድና ቀጠና የተሰሰር ሚኒስቴር በጋራ መመሪያ አውጥተው ኤክስ ከተባለ የግብፅ ፍሪ ዞን ወደ ኢትዮጵያ ምርት እንዳይገባ ማድረግ እንደሚችሉም አስረድተዋል። ይህ ማለት ደግሞ የግብፅ ባለሀብቶችና የንግድ ድርጅቶቻቸው ከጅቡቲ ሌላ የትኛውን ቦታ ገበያውን ለመቆጣጠር ስለሚቸገሩ በአንድ ጊዜ ከስረው ይወጣሉ በማለት የግብፅና ጅቡቲውል መሰረት የሌለው መሆኑን አመልክተዋል። በግብፅ ከፍተኛ ባለስልጣናት ወደ ጅቡቲ የሚደረጉ ጉብኝቶች አላማ ከጅቡቲ ጋር የትምህርት እድል፣ የንግድ፣ የመዝናኛ፣ የባህል ወዘተ ግንኙነትን ማጠ ናከር ነው በሚል ቢነገርም እውነታው ግብፅ ጅቡቲ ውስጥ የምትመጣው ኢትዮጵያን በተቻላት መጠን ከቀይ ባህር ለማራቅ እንዲሁም ኢትዮጵያ በአባይ ወንዝ ላይ ያላትን ፍትሐዊና ምክንያታዊ ተጠቃሚነትን ለማስተጓጎል እንደሆነም ለቀባሪ ማርዳት ይሆናል። ጅቡቲ የኢትዮጵያን የባህር በር የማግኘት እንቅስቃሴዎች ያሰጋት ይመስላል። ሰሞኑን ወደ ኢትዮጵያ በጅቡቲ ወደብ የሚገቡ ነዳጅን ጨምሮ የተለያዩ ሸቀጦችን በማስተጓጎል እንዲሁም ህገ ወጥ ያለቻቸውን የኢትዮጵያ ዜጋዎች በፍጥነት ከሀገሯ ይውጡልኝ እያለች ትገኛለች። ህልውኗ በኢትዮጵያ ወደብ ተጠቃሚነት የተመሰረተው ጅቡቲ ከምስራቅ አፍሪቃ ሀገራት ጋር ያላት ወዳጅነት ከየትኛውም ጊዜ በላይ እየጠነከረ ከመጣው ከግብፅ ጋር ሌላ መልክ ያለው ግንኙነት መስርታለች። በአንጻሩ ግብፅ ከቱርክና ከዩናይትድ አረብ ኤምሬትስ ጋር ያላትን የፖለቲካ የጥቅም ፍላጎት ሽኩቻና ከኢትዮጵያ ጋር ያቃቀራትን የህዳሴ ግድብ የወደፊቱን ተጠቃሚነት ሚኗዋን ለመጨመር የቀይ ባህር የጂኦ ፖለቲካ አቅሟን ለማሳደግና ጫና ለማድረግ አመቺ ሁኔታ እንዳጋጠማት ይናገራል። ኢትዮጵያ በውስጣዊ ፖለቲካ ለመረጋጋት ግጭት፣ ዓለም አቀፋዊ ጫናዎች መሆኑ ወደብ ለማግኘት የምታደርገው እንቅስቃሴ ተደምረው በቀጠናው ሀገራት ጥርስ ውስጥ ገብታለች። እነዚህ ሀገራት በዲፕሎማሲያዊ መንገድ በድንበሩ ዘግብ ከኢትዮጵያ ጋር የተፈረሙ ስምምነቶችን በመጣዝ የደህንነትና ወታደራዊ የጋራ አቋም በመያዝ ውስጣዊ ጫና በመፍጠርም ሆነ የተጠኑ ቀጠና እንቅስቃሴዎች በማድረግ ላይ ይገኛሉ። ግብፅ ኢትዮጵያን በከበባ ውስጥ በማስገባት ከባህር በራጀ ዘንዶ ለማደናቀፍ የምታደርገው እንቅስቃሴ በኢትዮጵያን ብርቱ ጥረት እየከሸፈ ይገኛል። ግብፅ ለኢትዮጵያ ብሔራዊ ጥቅም መዳከም ተኝታ የማታውቅ ታሪካዊ ጠላት በመሆኗ በጅቡቲም ይሁን በማንኛውም ጎረቤት ሀገር ውስጥ የምታደርጋቸውን እንቅስቃሴዎች በቅርብ መከታተልና ለአስፈላጊው ምላሽ መዘጋጀት ያስፈልጋል። በተለያዩ ሀገራት በርካታ ዶላሮችን ፈሰስ በማድረግ ያልተሳካላት ግብፅ በጅቡቲ ይሳካላት ይሆን? አብረን የምናዩ ይሆናል።